የሕዳር ወር የተከፈተ በር ወራችሁ እጸልያለሁ። በጌታ በኢየሱስ ክርስቶስ ስም በዚህ ወር ላይ እግዚአብሔር አምላክ የእግዚአብሔር ቃል እንደሚናገር የዳዊትንም መክፈቻ በጫንቃው ላይ አኖራለሁ እርሱ ይከፍታል፣ የሚዘጋም የለም፣ እርሱ ይዘጋል፣ የሚከፍትም የለም ተብሎ እንደተጻፈበት ትንቢተ ኢሳይያስ 22 ላይ እንደገና በራእይ ላይ ሶስት ላይ ለፊላድልፍያ ቤተክርስቲያን እንደተጻፈው ስራህን አውቃለሁ። እነሆ በአንተ ፊት የተከፈተ በር ሰጥቼሃለሁ፣ ማንምም ሊዘጋው አይችልም። ኃይልህ ምንም ትንሽ ቢሆን ቃሌን ጠብቀሃልና ስሜንም አልካድክምና ተብሎ እንደተጻፈ በጌታ በኢየሱስ ክርስቶስ ስምና ስልጣን በህይወታችሁ ማንኛውም የኢየሱስ ወገን ያልሆነ ኃይል በራችሁ ለቆ እንድሄድ እጸልያለሁ። በኢየሱስ ክርስቶስ ስምና ስልጣን ከህይወታችሁ ለቆ እንድሄድ ከቤታችሁ ለቆ እንድሄድ ከመንገዳችሁ ሁሉ ለቆ እንዲሄድ የተዘጉባችሁ የእግዚአብሔር ደጆች ሁሉ በኢየሱስ ስም ዛሬ እንዲከፈቱ ጸልያለሁ። በነገር ሁሉ እግዚአብሔር ነገርን በጊዜ ውብ አድርጎ የሚሰራው አምላክ በነገር ሁሉ ነገራችን ውብ እንዲያደርገው ዛሬ በጌታ በኢየሱስ ክርስቶስ ስም በተዘጉ በሮቻችሁ ላይ እናገራለሁ። የተዘጉ በሮቻችሁ አውቀው በኢየሱስ ስም ይከፈቱ። ፋይናንሻል በሮቻችሁ አውቀው በኢየሱስ ስም ይከፈቱ። ኦ ስፒሪቹዋል በሮቻችሁ አውቀው በኢየሱስ ስም ይከፈቱ። ሜንታሊ፣ ስፒሪቹዋሊ፣ ፊዚካሊ፣ ኢሞሽናሊ በነገር ሁሉ መጻፋችን የሚናገረው ሁለንተናችን እንዲ ጠበቅ ነው። ሁለንተናችን ፐርፌክት እንዲሆን ነው። ስለዚህ ዛሬ እናገርባችኋለሁ በጌታ በኢየሱስ የተከፈተ በር በፊታችሁ ይሰጣችሁ። የተከፈተ በር በፊታችሁ ይሰጣችሁ፣ ማንምም ሊዘጋው አይችልም እንደሚል በኢየሱስ ክርስቶስም እስከዛሬ ያዘላችሁ ያደከማችሁ ማንኛውም ኃይል አሁን በኢየሱስም በራችሁን ለቆ እንዲሄድ እጸልያለሁ። አሁን በኢየሱስም በራችሁን ለቆ እንዲሄድ እጸልያለሁ። ልክ ሐዋርያው ጴጥሮስን ቀስቅሶት በሮቹ ሁሉ እየከፈተ የመጨረሻውን በር አውቆ እንደተከፈተለት በናዝሬቱ በኢየሱስ ክርስቶስ ስም ዛሬ ከሰማው ጸሎት የተነሳ ዛሬ ከሰማሹ ጸሎት የተነሳ ከፊትሽ ያለው በር አውቆ ተከፈተ። ከፊት ያለው በር አውቆ ተከፈተ። እንደኔም ጂሰስ በኢየሱስም አውቆ ተከፈተ። እስል ያለውን በኢየሱስም ረዥም ጊዜ የሆኑ ነገሮቻችሁ ላይ የተዘጉ የቆዩ ነገሮቻችሁ ላይ የዘላለም አምላክ በኢየሱስ ስም ተገለጠበት። የዘላለም አምላክ በኢየሱስ ስም ተገለጠበት። ጸል ያለ ኮራችሁ ላይ ማንኛውም የኢየሱስ ወገን ያልሆነ ኃይል ለቆ እንዲሄድ በኢየሱስ ስም ለቀሂድ፣ ህይወታቸውን በኢየሱስ ስም ለቀሂድ፣ በራቸውን በኢየሱስ ስም ለቀሂድ፣ መንገዳቸውን ኢን ደ ኔም ኦፍ ጂሰስ ክራይስት ሐዋርያው ጳውሎስ ይናገር የወንጌል በር እንደበዛለት የስራ በር እንደበዛለት ነገር ግን ተቃዋሚዎቹ እንደበዙበት ይናገራል። እጸልያለሁ ተቃዋሚዎቻችሁ የሚያልፍ የእግዚአብሔር በር ይከፈትላችሁ። የእግዚአብሔር በር ነው ያለው፣ ማንምም ሊዘጋው አይችልም። ማን የከፈተውን እርሱ የከፈተውን ማን የዘጋውን ደግሞ ማን ሊከፍተው አይችልም። እርሱ የከፈተውን ማንም ደግሞ ሊዘጋው አይችልም። እርሱ የዘጋውን ማንምም ሊከፍተው ደግሞ አይችልም። በፋይናንስ ላይ ታምናለህ፣ እንደዚህ በመንፈሳዊ ሕይወት ላይ ታምናለህ፣ እንደዚህ በስጋዊ ሕይወት ላይ ታምናለህ፣ እንደዚህ የሰማው ቃል በኢየሱስ ስም ይወርስሃል። ዛሬ በጌታ በኢየሱስ ስም በሮች እንዳይዘጉ ሆኖ ተከፈቱ። የውጭ በሮች፣ የውስጥ በሮች፣ ስፒሪቹዋል በሮች፣ ፋይናንሻል በሮች፣ በሮች፣ በሮች፣ በሮች ተከፈቱ። በጌታ በኢየሱስ ስም ተከፈቱ። በጌታ በኢየሱስ ስም ተከፈቱ። በጌታ በኢየሱስ ስም የእግዚአብሔር ጊዜን የሚያዘገዩ ሰይጣን ግን አዘገየኝ እንዳለ የሚያዘገያችሁ ከበራችሁ ዛሬ በኢየሱስ ስም ተቆረጠ። ዛሬ በኢየሱስ ስም ተቆረጠ። ኤሌካዮ ተቆረጠ፣ ተቆረጠ፣ ተቆረጠ። የናሱ ደጅ ተሰበረ። የብረቱ መወርወሪያ ተቆረጠ። በኢየሱስም ከፊታችሁ የዘላለም አምላክ ወጣ ከፊታችሁ። በኢየሱስም በራችሁ ተከፈተ። አሜን አሜን አሜን። የሚዘጋ እሱ የሚዘጋውን የሚከፍት የሌለ የሚከፍት እሱ የሚዘጋውን የሌለ ሕያውና ቅዱስ እውነተኛ አምላክ በዚህ ህዳር ወር የተከፈተ በር ለናንተ ለቤተሰባችሁ ለሕይወታችሁ በኢየሱስ ስም አደረገ። አሜን አሜን አሜን። ይህንን መልእክት ቢያንስ ለሶስቱ አንድ ሰው ሼረር ኮፒ ሊንክ ማድረግ አትርሱ። በጌታ በኢየሱስ ስም የተባረካችሁ ናችሁ። ጽና፣ ሰላም ይብዛላችሁ። የህዳር ወር የተከፈተ በር ወራችን ነው። ኢን ኔም ኦፍ ጂሰስ ክራይስት ኤሜን ኤሜን ኤሜን።